አቤት ነነው። ያው ምን አለ አንተ የአበጀ አለሙን የአበጀ አለሙን ማለት ነው። አበጀ አለሙ አበጀ አለሙ የሪሙ የሱ የልጅ ባለ እዚያ መናኸሪያው በር ላይ ሻይ ቤት መሸጥ እሱ ልጅ አታውቃለች፣ የሷ ባል ያ ሙላት የሚባለው ሙላት ይረዳ። አስፋልት ነው ሞቷል አሉ። አስፋልት ነው ሞቷል? እህ። ምንድን ነው ነገር አደረሰው? ድሮኔ ካቢኔ የነበረ ዛሬ ዋጋ ሳይከፈል ደህና ስራ ተሰርቷል። ዛሬ መርና እስከ መሪው ፖሊስ ተውቆን ዛሬ ጥሩ ነው፣ በጣም ደስ የሚል ነገር ነው እ መምህራን እኮ ነው ሁሉን ነው የገድልነው እንዳልኩ ሁሉን ማለት ነው። በቃ የሞተ መምህራን አለ እና ዝም ብለህ ክላስ ነው ሙሉ ነው የገድልናቸው። ተማሪ ምናምን ወደ ሀያ ተማሪ ገድልና ከየትኛው ነው?

ምንዋጋው ከድንቁርና ጌቶች ጋር ነው። እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የሚገርመው አንድ አካባቢ ላይ የኤች አይ ቪ የስኳር፣ የወባ መድኃኒት ከፋርማሲ አውጥተው የሚደፉ ግን ለዛ ህዝብ የሚታገሉ ሀይሎች ያሉበት፣ ማዳበሪያ ለህዝቡ እንዳይደርስ የሚጥሩ ናቸው። ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል?